ንግድ እንደ ጉዞ ነው። በትክክለኛ አቅጣጫ የተጀመረ ጉዞ በመጨረሻ ሀብትና ስኬትን ያመጣል። ዛሬም በዚህ ቪዲዮ የንግድ ሀሳቦችንና የታላላቅ ሰዎችን ምክር እንመለከታለን። መልካም ጊዜ። የመጀመሪያውም ሪቻርድ ብራንሰን ከዓለማችን ታላላቅ ሥራ ፈጣሪዎች መካከል አንዱ ሲሆን የሕይወትና የንግድ ፍልስፍናው ብዙዎችን የሚያነቃቃ ሰው ነው። እሱም የሚለን ትልቁ ስጋት ምንም አይነት ስጋት አለመውሰድ ነው የሚለው አባባል ዘመናዊ የሥራ ፈጠራ ኢንተርፕርነርሺፕ እና የሕይወት አኗኗር መርህ ሆኗል። ብራንሰን አደጋን እንደ ማስወገድ ሳይሆን እንደ ዕድል ለመጠቀም እንደ መሠረት ይቆጥረዋል። በቨርጂን ግሩፕ ውስጥ ስኬት ያመጡት አብዛሃኛዎቹ ሥራዎች እንደ ቨርጂን አትላንቲክ አየር መንገድ፣ ቨርጂን ሞባይል የመሳሰሉት ይህንን ዕድል በመጠቀም የተመሰረቱ ናቸው። በመሠረቱ ሌሎች ንግዶች ከመጠን በላይ አደገኛ ወይም የማይቻል ናቸው ብለው የተዋዋቹ መስኮች ናቸው። በብዙ ሰዎች ዘንድ አደገኛ የሚባል ነገር የውድድር ጫና አነስተኛ ስለሚሆን ትልቅ ስኬት ሊያስገኝ ይችላል። ያለ ስጋት ትልቅ ትርፍ ማግኘት አስቸጋሪ ነው። ብራንሰን የሚያጎላው ነጥብ ሰዎች ውድቀትን መፍራት የለባቸውም የሚለውን ነው። ይህ ፍርሃት ሰዎችን ከምቾት ቀጠናቸው ኮንፎርት ዞን እንዳይወጡ ያደርጋቸዋል። ውድቀት የጥረቱ መጨረሻ ሳይሆን የመማሪያ መጀመሪያ ነው። ውድቀት አንድ ነገር እንደማይሰራ የሚያሳይ ማስረጃ ነው እንጂ አንድ ሰው እንደማይችል የሚያሳይ አይደለም። ስህተትን መቀበል እና ከስህተቱ መማር ወደ ቀጣይ የተሻለ ሙከራ ያመራል። አንድ ሰው ምንም ሳይሞክር ከቆየ ሊሆን ይችል የነበረን እድል እያጣ ይሄዳል። ይህ ደግሞ ከውድቀት የበለጠ ዋጋ የሚያስከፍል የስነ ልቦና ኪሳራ ነው። ያለመሞከር ስህተት ከውድቀት የበለጠ ነው የሚለው የብራንሰን አባባል በጥልቀት ሲታይ ትርጉም አለው። አንድን ነገር ሞክሮ መውደቅ ግልጽ ውጤት አለው። ሞክረዋል፣ ተምረዋል፣ ወደፊት ይቀጥላሉ። ነገር ግን ምንም አለመሞከር ለዘላለም ጥርጣሬንና ጸጸትን ይፈጥራል። በሕይወት መጨረሻ ላይ ብዙ ሰዎች የሚጸጸቱት በሠሯቸው ስህተቶች ላይ ሳይሆን ባላደረጓቸው ነገሮች ላይ ነው። ብራንሰን ይህንን መርህ በንግድ ውስጥ ይተገብረዋል። በቀጣይም የምናገኘው የአማዞን መስራችና የቀድሞ ዋና ስራ አስፈጻሚ ሲሆን የዓለማችን ቁጥር ሁለት ቢሊየነር ነው፣ ጄፍ ቤዞስ። የእሱም የንግድ ሐሳብ በቋሚ ነገሮች ላይ ትኩረትህን አድርግ። ይህ የጄፍ ቤዞስ ሐሳብ ስለ ዘላቂ ስኬትና የደንበኛ ትኩረት ያለውን የአማዞን መሠረታዊ ስትራቴጂ በሚገባ የሚገልጽ ነው። በቋሚ ነገሮች ላይ ማተኮር፣ ይህ ማለት ንግዳችሁ በየጊዜው የሚለዋወጡ የፋሽን የቴክኖሎጂ ወይም የአጭር ጊዜ የገበያ አዝማሚያዎች ከመመራት ይልቅ በመሠረታዊና ዘለቄታዊ በሚያገለግሉ ደንበኞች ፍላጎት ላይ ትኩረት ማድረግ ማለት ነው። ቤዞስ እንደጠቀሰው ደንበኞች ሁልጊዜ የሚፈልጓቸው ነገሮች አሉ። ለምሳሌ ዝቅተኛ ዋጋዎች፣ ሎው ፕራይዝ። ሰዎች ሁልጊዜ ለገንዘባቸው ከፍተኛ ዋጋ ማግኘት ይፈልጋሉ። ፈጣን አቅርቦት፣ ፋስት ደሊቨሪ። ሰዎች ነገሮችን በፍጥነት ማግኘት ይፈልጋሉ። ሰፊ ምርጫ ዋይድ ሰሌክሽን፣ ሰዎች ብዙ አማራጮች እንዲኖራቸው ይፈልጋሉ። እነዚህ ነገሮች ዛሬም፣ ከአስር ዓመታት በኋላ ምናልባትም ከመቶ ዓመታት በኋላም እውነት ነው፣ ይዘልቃሉ። ስለዚህ በእነዚህ ቋሚ ነገሮች ላይ ኢንቨስት ስናደርግ የሚያደርጉት ጥረትና ወጪ ለወደፊትም የሚሰራ ዘላቂ መሰረት ይገነባል። ጊዜው ያለፈበት አይሆንም። ቤዞስ እንዳለው የማይለወጡ ነገሮችን ስናውቅ ከፍተኛ ጉልበታችንን በእነሱ ላይ ማዋል እንችላለን። አማዞን የራሱ የሆነ የንግድ መርሆች አሉት። ከእሱም ውስጥ በንግድ ውስጥ ያለ ተፎካካሪነት ነው። ሌሎች ኩባንያዎች አዳዲስ ምርቶችን ወይም ጊዜያዊ የግብአት ስልቶችን በመከታተል ጊዜያቸውን ሲያባክኑ፣ አማዞን ደግሞ የእነዚህ ቋሚ ነገሮች አፈጻጸም በማሻሻል ላይ ያተኩራል። ይህም ለደንበኞች ከፍተኛ ዋጋ እንዲሰጥና የረዥም ጊዜ ታማኝነታቸው እንዲያገኝ ያስችሉታል። ሁለተኛውም የአማዞን መርህ የረዥም ጊዜ አስተሳሰብ ሎንግ ተርም ቲንኪንግ፣ ጊዜያዊ ፋሽንን አለመከተል። የዛሬው አዲስ ነገር ነገ አርጅቶ ሊቀየር ይችላል። በቋሚ ነገሮች ላይ ማተኮር ማለት የረዥም ጊዜ ዕቅድ ማውጣትና የአጭር ጊዜ ትርፍን መስዋዕት በማድረግ ለወደፊት ትልቅ ኢንቨስትመንት ማድረግ ማለት ነው። አማዞን የደይ ዋና ባህል አካል በማድረግ ይህን አመለካከት በኩባንያው ውስጥ አጽንቷል። ሦስተኛውም የአማዞን መርህ ደንበኛ ተኮር ፈጠራ መጀመሪያውም ከደንበኛ ወደ ኋላ መስራት። አማዞን የደንበኞችን ፍላጎት እንደ መነሻ በመውሰድ ከዚያ ተነስቶ ምርቶችንና አገልግሎቶችን ይገነባል። ለምሳሌ የአማዞን ፕራይም ፈጣንና ነፃ አቅርቦት አገልግሎት የፈጠረው ሰዎችን ፈጣንና ዝቅተኛ ዋጋ ያለው አቅርቦት ስለሚፈልጉ ነው። ሁለተኛውም ፈጠራ ኢኖቬሽን እንደ ቋሚ ነገር፣ ምንም እንኳን ምርቶች ቢለዋወጡም ደንበኞችን የማስደሰትና ችግራቸውን የመፍታት ፍላጎት ግን ቋሚ ነው። ስለዚህ ፈጠራን የንግዳችን የሥራ ባህል አካል ማድረግ ቋሚ ፍላጎቶችን በተሻለ መንገድ ለማሟላት ይረዳናል። አማዞን በከፍተኛ የገንዘብና የሰው ኃይል ኢንቨስትመንት ያደረገው በዓለም አቀፍ ደረጃ በሎጂስቲክ፣ በቴክኖሎጂ መሠረተ ልማትና በዋጋ ቅነሳ ላይ ነው። በአጠቃላይ የጄፍ ቤዞስ ሐሳብ የአጭር ጊዜ ትርፍን ችላ በማለት በጠንካራ የደንበኞች መሠረታዊ ፍላጎት ላይ በመንተራስ የሚመጣውን የረዥም ጊዜና ዘላቂ ስኬት አስፈላጊነትን ያጎላል። ይህ ሀሳብ ከንግዳችን ጋር በተያያዘ ምን አይነት ቋሚ ነገሮች ላይ ማተኮር እንዳለብን ለማሰብ ይረዳናል። በቀጣይም አሪያና ሃፊንግተን የሃፊንግተን ፖስት ተባባሪ መስራች ስትሆን የእሷም አባባል በምርትህ እምነት ይኑርህ። ይህ አባባል ለሥራ ፈጣሪዎች፣ ለፈጠራ ሰዎችና ለማንኛውም የምርት ወይም የአገልግሎት ባለቤት እንደ መሠረታዊ መርህ ሊያገለግል የሚችል ነው። በምርት ላይ ያለው ጥልቅ እምነትህ ሥራህን የትርፍ ሰዓት ስሌት ብቻ ሳይሆን ዓላማ ያለው ተልእኮ እንዲሆን ያደርገዋል። ይህ ነው ከባድ ቀናትን ለመቋቋም ሌሊት ለመስራትና ተደጋጋሚ ውድቀቶች ቢገጥሙህ እንዳይታክቱህ የሚያደርግህ። እምነት ከውጭ ሳይሆን ከውስጥ የሚወጣ የማያወላውል መነቃቃት ነው። ምርትህን በእውነት ስታምንበት ለጥራትና ለደንበኛ እርካታ የምትሰጠው ትኩረት ከፍ ይላል። ታምናለህ ማለት ለደንበኛህ የምትፈልገውን ነገር እንደፈጠርክ እርግጠኛ መሆን ማለት ነው። ይህ ደግሞ በምርቱ ላይ ለማሻሻልና ለማሳደግ ሁልጊዜ ክፍት ያደርግሃል። የራስህን እምነት በጣም ተላላፊ ነው። በምርት ላይ ያለህ ጥልቅ እምነት በንግግርህ፣ በግብይትህና በድርጊቶች ሁሉ ይንጸባረቃል። ደንበኞች፣ ባለሀብቶችና ሰራተኞች ቅንነትህን ሲመለከቱ እነሱም በቀላሉ ይተማመናሉና ከአንተ ጋር አብረው ለመሄድ ፍላጎት ያሳያሉ። ይህ በንግድ ግንኙነት ውስጥ ታማኝነትና ታአማኒነትን ይገነባል። አሪያ ይህንን እምነት እንዴት ማጠናከር ይቻላል ለሚለው ጥያቄ ስታብራራው የመጀመሪያው ችግር ፈችነትን ማረጋገጥ ምርትህ በእርግጥ እውነተኛ ችግር እየፈታ መሆኑን ያለማቋረጥ ማረጋገጥ ነው። እምነትህ በቅንጦት ፍላጎት ላይ ሳይሆን ተጨባጭ ፍላጎት ላይ የተመሰረተ ይሁን። ሁለተኛው ተጠቃሚዎችን ማዳመጥ። የእምነትህ ትክክለኛነት ለማጠናከር ደንበኞችህ ስለ ምርትህ ያላቸውን አስተያየት በንቃት አዳምጥ። የምርት ትክክለኛ እሴት የሚረጋገጠው በገበያ ውስጥ ነው። በመጨረሻም የአሪያና ሃፊንግተን ምክር ንግድ ስሜታዊ ኢንቨስትመንት መሆኑን ያጎላል። በምርት ማመን ተማመን የሥራ ነፍስ ነው። ይህ ነፍስ ብቻ ነው ንግዱን በሕይወት እንዲቆይ የሚያደርገው። በመጨረሻም ይህን ሀሳብ ስናጠቃልለው የሪቻርድ ብራንሰን፣ የአሪያና ሃፊንግተንና የጄፍ ቤዞስ የሕይወትና የንግድ ፍልስፍናዎች ስኬት በአንድ ነጠላ ስትራቴጂ ላይ ሳይሆን በጠንካራ መሪዎች ላይ የተመሠረተ መሆኑን በግልጽ አይተናል። ብራንሰን አደጋን እንዴት ትልቅ ዕድል ለመውሰድና ከውድቀት ለመማር የሚያስችል ድፍረት ሲያጎናጽፈን፣ ሃፊንግተን ደግሞ በምርት ላይ ባለው ትልቅ እምነት በኩል ውስጣዊ ጥርጣሬዎችንና የውጭ ተቃውሞዎችን እንዴት ማሸነፍ እንደሚቻል ታሳየናለች። ቤዞስ ደግሞ በጊዜ የማይለወጡ የደንበኞችን ፍላጎቶች ላይ በማተኮር ዘላቂና የረዥም ጊዜ ትኩረት ስኬት እንዴት መገንባት እንደሚቻል አስረድቶናል። በአጠቃላይ እነዚህ ሶስት ታላላቅ አሰቦች ድፍረት፣ እምነትና ትኩረት በንግድ ጉዞ ውስጥ ወሳኝ ምሰሶች መሆናቸውን ያረጋግጣሉ። አንድ ነጋዴ ሊሳካለት የሚችለው አደጋ ለመውሰድ ሲደፍር፣ በምርቱ ሲያምንና በመሰረታዊ የደንበኞች ፍላጎት ላይ ብቻ ሲያተኩር ነው። ይህንን ሁሉ አጣምሮ የያዘ ሰው ብቻ ነው ተለዋዋጭ የገበያ ሁኔታዎችን ተቋቁሞ ዘላቂ የሆነ ተጽዕኖ መፍጠር የሚችለው። ዛሬም በዚህ ጨርሰናል። መልካም ጊዜ።